በስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሰበር ዜና ንግሥተ ነገሥታት እህተ ማርያም ዘኢትዮጵያ ወቅታዊ የሀገሪቷን የኑሮ ሁኔታ ለማየት በኢትዮጵያ ክፍለ ሀገራት በመሄድ ቅኝት አደርገው ተመልሰዋል። በዚህም እናት ሀገር ኢትዮጵያ መፍትሄዋ ቀርበዋል። አንድ ነገር መጥቷል። አንድ ነገር ተረጋግጧል። ለምንና ምን እንደሆነ ደግሞ ዝርዝሩን በዚህ ዘገባ ወደ እናንተ የማቀርበው አነ ገብረ አብ ሳሙኤል ውእቱ። እስከ ፍጻሜው አብረውን ይቆዩ። በኑሮ ውድነቱ ላይ ሌላ ትኩሳት ተሰምቷል። 575 ዶላር ወይም በኢትዮጵያ ምንዛሬ 73600 ብር ገደማ እያንዳንዱ ኢትዮጵያዊ የውጭ ብድር እዳ እንዳለበት የኢትዮጵያ ኢኮኖሚክስ ማህበር ባወጣው ሪፖርት ገልጿል። ኢትዮጵያ ለማኝ ሀገር ነች፣ ለማኝ ደጅ ጠኝ። እኛ ሀብታም ነን፣ እኛ ከብታለን፣ እኛ ወርቃለን፣ አይሰራም። ኢትዮጵያ ድሃና ለማኝ ሀገር ነው። ፔሬድ ልቤን ነክቶኛል። እውነት ለማኝ እንዳትሆን ታዲያ እናንተ ምን አደረጋችሁላት? ምን ሰራችሁ? ምን ለውጥ አመጣችሁ? ምን ለውጥ አለ? እኔ ግን አገሬ ለማኝ እንዳልሆነች ነው የማውቀው። ያላት ናት። ከዚህ ቀደም ተናግሬያለሁ። አገሪቷን ማስተዳደር አትችሉበትም። ከእግዚአብሔር የተቀባ ካልሆነ በስተቀረ አትችሉበትም። ትከብዳለች አገሪቷ። መንፈስ ቅዱስ ነው። መች ህዝብ ያያል? አይም ህዝብ ኢትዮጵያ ለማኝ አይደለች። ምን አፈሩ ነው ወይስ ተራራው ነው? ድንጋዩ ነው ተርቶ የውጭ ድርጅቶችን ፎርም ሞልቶ ብር አምጡ ብሎ የሚለው አፈሩ ነው ተነስቶ፣ ተራራው ነው? ሀገሬ ለማኝ አይደለችም፣ በጭራሽ አይደለችም። የያዝኩት አምላክ ይመሰክራል። አገር ትሁን ብሎ የፈጠረው አምላክ መሰክራል ለማኝ አይደለች። ውዲቷ ሀገሬ ለማኝ አይደለች። ብዙ መሰራት የሚችልባት ምድር ነች። ብዙ ነገር ብዙ ነገር ለውጣ አለምን ማስተማር የምትችል አገር ናት ብዙ ነገር አላት ማንም አልደረሰባት ለዚህ እኮ ነው እናንተ የምታያት ኢትዮጵያና እኔ ማየት ኢትዮጵያ ትለያለች ያልኩት በእናት ሀገር ኢትዮጵያ ላይ የተከሰተውን የኑሮ ውድነቱን ታሪክ ለማድረግ ቆርጦ የተነሳው ማን ነው ከነጋዴው ወይስ ከገበሬው ቅድስት ሀገር ኢትዮጵያ የብዙ ሀብት ባለቤት ናት ተፈጥሮ ምንም ሳያጎድል ሜዳው ተራራው ሳይቀር በውስጡ እምቅ ሀብትን ይዟል። በደቡብ በሄዱ በሰሜን በአራቱም ማዕዘናት ምድሪቷ ዓለምን የሚመግብ አዝዕርትንና ማዕድናትን ተፈጥሮ ለግሷታል። ኢትዮጵያ ብሎ ተወልዶ ኢትዮጵያ ብሎ አረፈ ተብሎ በሰማይ መልእክት የተነገረላቸው ታላቁ ሊቅ አባ ተስፋ ስላሴ ሞገስ ስለ ኢትዮጵያ መሬት ሲናገሩ እንዲህ ይላሉ። ለአንድ ሚሊዮን ዓመት ያለምንም ማዳበሪያ የኢትዮጵያ አፈር ቢዘራበት መሬቱ ያበቅላል። ከሞቃታማው የኢትዮጵያ ክፍል የቅባት እህሎች ይመረታል። በጋውና ክረምቱ ሲፈራረቅ፣ ጋራውና ሸንተረሩ ሜዳው ጤፍና አዝመራውን ሀገሩ ያበቅላል። በወይና ደጋው አካባቢ ቅመማ ቅመምና አትክልትን መሬቱ ይሰጣል። ትውልድ በጋራ ሕዝቡና ገበሬው ተባብሮ ከሰራ እናት ሀገር ኢትዮጵያ የተፈጥሮ ጸጋ ያላት ምድረገነት ናት ይላሉ። እናት ሀገር ኢትዮጵያ፣ ይህ ሁሉ የተፈጥሮ ጸጋ ሀብት እያላት ለምን በህዝቡ ላይ ኑሮ ተወደደ? ጥራት ያለው ምርት በተመጣጣኝ ዋጋ ለምን ማቅረብ የማይቻል ሆነ? ከነጋዴው ወይስ ከገበሬው ያልን እንደሆነ፣ ምርትማ ያመርታል ያገሬ ገበሬ፣ ሰብስቦ የሚሸጠው ያገሬው ነጋዴ። ተው ምከሩት ያን ሰው፣ ምርቱን በገንዘቡ ደብቆ ያኖረው ሕዝብን ለማጉላላት ኑሮ ለማስወደድ ቆርጦ ለተነሳው። ተው ምከሩት ያን ሰው፣ ሕዝብ ያለቀሰበት ገንዘብ ቢሰበስብ ለትውልዱም አይሆን ለራሱም አይጠቅምም። መጽሐፉም ያለው ለገበሬው ምርቱን ለነጋዴው ወረቱን ግፍ እንዳይበዛ ነው፣ በልኩኑ ብሎ የሰማዩ ትእዛዝ ለሰው የተሰጠው። አሁን የመድኃኔ ዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ የኑሮ ውድነቱን ታሪክ ለማድረግ ቆርጦ ተነስቷል። መርካቶ ጎተራ ሆኗል። ማየት ማመን ነው እንዲሉ በዚህ ጊዜ በዚህ ሰዓት የዋጋ ንረት በየቀኑ እየጨመረ ባለበት ወቅት የሚቆጣጠረው አካል በጠፋበት ጊዜ ለሕዝብ የሚደርስ ለሕዝብ የሚያስብ ሰው በጠፋበት ወቅት ዘአነ ግብርና ምርትና አገልግሎቱን በቀጥታ ከማሳው በማምጣት ለቤተ ጣዕም ባልትና ያስረከበውን ቤተጣዕም ባልትና ደግሞ ለአዲስ አበባ ከተማ ህዝብ ከፍተኛ የዋጋ ቅናሽን በማድረግ መርካቶን ጎተራ አድርጎታል። ከእንግዲህ ህዝቡን በኑሮ ውድነት ማማረሩ ቀርቷል። የመድኃኔ ዓለምና የቅድስት ድንግል ማርያም ማኅበር ዘኢትዮጵያ እኔ ያለው ብለዋል። የማኅበሩ ዓላማ በሀገሪቷ ላይ የተከሰተውን የኑሮ ውድነትን ለማረጋጋት በሰፊው እየተንቀሳቀሰ ያለበት ሁኔታ ሲሆን ከዚህም ባለፈ ደግሞ ኢትዮጵያዊ የሆነ ትውልድ ሁሉ ሀገር ወዳድና የመረዳዳት ባህሉን አክባሪ ይሆን ዘንድ ሌላውም ነጋዴ በተመጣጣኝ ዋጋ ጥራት ያለውን ነገር ለህዝቡ አቅርቦ ቤተጣዕም ባልትናን አርአያ አድርጎ ህዝቡንም ጠቅሞ ራሱም ተገልግሎ በሀገሪቷ ላይ በረከተ እግዚአብሔር ይበዛ ዘንድ የዋጋ መረጋጋት በከተማው ይሰፍን ዘንድ ገበሬ ለሀገሩ፣ ነጋዴው ለህዝቡ ተባብረን ተሳስበን እንስራ በማለት ማኅበሩ በቤተ ጣዕም ባልትና ተነስቷል። ህዝቡም ይ ይመልከት፣ ይምጣ፣ ይግዛ ብለዋል። ከእንግዲህ በየቀኑ ጤፍ ተወደደ መባሉ ቀርቷል። ዘአነ ግብርና በቀጥታ ምርቴን በቤተ ጣዕም ባልትና በኩል ለሕዝቡ አቅርባለሁ ብለዋል። እግዚአብሔርን ለማይፈሩ ለሕዝቡ ለማይራሩ ጥቅምንና ገንዘብን ለሚያስቀድሙ ራስ ወዳድ ለሆኑ ሁሉ ይህ መርዶ ዜና ነው። ቤተ ጣዕም ባልትና በዚህ ሰዓት በዚህ ጊዜ የንግዱን ዓለም ታሪክ ቀይሯል። ጥራት ያለው ማር ከኬሚካል ማዳበሪያ የጸዳ ቅመማ ቅመም። እንዲሁም ጤፍ ቅቤና ወተትን በታላቅ ቅናሽ ሲያቀርብ በታላቅ ደስታ ነው። አሁን ባለው የኑሮ ውድነት ሁኔታ ይህን ዜና ለሚሰማ ለኢትዮጵያ ሕዝብ ታላቅ ብስራት ነው። ሶስት ሺ ብር በኪሎ እየተሸጠ ያለው ቁንዶ በርበሬን በ1950 ብር ሲያቀርብ 950 ብር ቅናሽ በማድረግ ነው ይህም እስካሁን የትም የሌለ በንግዱ ዓለም ያልተደረገ በዚህ ዘመን ያልተለመደ ሲሆን ከማዳበሪያ ነፃ የሆነ ጥራቱ የተረጋገጠለት ጤፍ በቤተ ጣዕም ባልትና መቶ ብር ብቻ ሲሆን ንጹህ ማር ተብሎ በነጋዴው እጅ የሚሸጠው አንድ ኪሎ ማር 1200 ብር ሲሆን በቤተ ጣዕም ባልትና ኩልል ጥልል ያለ ምንም ያልተቀላቀለበት ንጹሕ ማር በ750 ብር ነው የሚያቀርበው። ቂቤ በገበያ ደረጃ 1500 ብር ሲሸጥ ቤተጣዕም ባልትና ግን 1100 ብር በሚገርም ሁኔታ እያከፋፈለ ይገኛል። ጤፍ፣ ሽንኩርት፣ ወተት፣ በርበሬ፣ ቅመማቅመምን የመሳሰሉትን የግብርና ውጤት በቤተጣዕም ባልትና ለሕዝቡ ያቀረበበት ዋጋ ከእንግዲህ ባይ ባይ መርካቶ ያስብላል። በዚህ አይነት መንገድ ሌላውም ነጋዴ ራስ ወዳድነቱን ቢተው ጥራት ያለውና ተመጣጣኝ የሆነ ዋጋ ለሕዝቡ ቢያቀርብ የኑሮን መወደድ በኢትዮጵያ ላይ ታሪክ ማድረግ ይቻላል። ሁሉ አለን የጎደለን የለም። ተፈጥሮ ለገበሬው ሰናይ ነው፣ ሀገሩ በማዕድን የበለጸገ ነው። የሚጎድለን አንድም ነገር የለም በማለት ማኅበሩ በቤተ ጣዕም ባልትና የኑሮ ውድነቱን ታሪክ ሊያደርግ ቆርጦ ተነስቷል። ሀገርን የሚወድ ለሕዝብ የሚያስብ ቤተ ጣዕም ባልትናን አራያ ያደርጋል። የቤተ ጣዕም ባልትና ምርትና አገልግሎቱ ሀገር አቀፍ ሆኖ ሁሉም ጋር ተደራሽ እንዲሆን ሁሉም ሰው አጋርነቱን እንዲያሳይ በማሳሰብ ዘኢትዮጵያ ግብረሰናይ ማህበር መልካም ስራውን ዛሬም እንደቀጠለበት ነው የሂሳብ አካውንቱ ታገደ ተብሎ የበጎ አድራጎት ስራውን አላቋረጠም። በትናንትናው ዕለት ማለትም ሰኔ 19 እስራ ምእት እስራ ወሰለስቱ ዓመተ ምህረት አርባ ባወራ ወይም 80 ቤተሰብን በአገልግል ባህላዊና ዘመናዊ ምግብ ቤት የባሕረ ሐሳብ የሰኔ ጾም መያዣን ምክንያት በማድረግ የምሳ ግብዣ አድርጓል። በዚህም የግብዣ መርሃ ግብር ላይ ከህፃን እስካዋቂ እንደየፍላጎታቸው የተስተናገዱ ሲሆን በልዩ ሁኔታ በተፈጥሯዊ ግብአት አገልግል ባህላዊና ዘመናዊ ምግብ ቤት የሚያሰናዳውን ልዩ አይስክሬምን ለህፃናቱ ፍጹም በሚያስደስት መልኩ ግብዣ አድርጓል። ይሄውም በማኅበሩ አባላት በጎ ፈቃደኝነት በተሰናዳው የልደት መርሃ ግብር ላይ የተከናወነ ነው። ንግሥተ ነገሥታት እህተ ማርያም ዘኢትዮጵያ በኢትዮጵያ ክፍለ ሀገራት በመሄድ ያደረጉትን ቅኝት አንድም የኑሮ ሁኔታውን ለማየት ሲሆን በዋናነት ለምን ጉዳይ ነው የሚለውን በቅርብ ይጠብቁን፣ እያልኩ ዘገባዬን በዚሁ ፈጸምኩ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።